እኔም ትንሽ የማይባል አደጋ ደርሶብኝ ሚስቴ ደግሞ ያው ቀዶ ጥገና ገብታ ምናምን አራት አጥንቷ እንትን ብሎ ያው ግምግም ብላብን፣ አሁን ኮማ ውስጥ ገብታ ያው ሌሊት ነው ማናገር ፕሊስ በጣም አሳዛኝ ከምሽቱ የሰማሁት እንግዲህ ወዳጃችን በጣም ኮረናን በዛ በኮረና ሰዓት ስትሪም ያርድ ላይ ላይቭ ያሳለፍን ወንድሜ አብርሽ የቄራው የስደተኛ ወንድም ምነካው፣ እንግዲህ የመኪና አደጋ ደርሶበታል። በጣም ነው የሚያሳዝነው። ከነ ባለቤቱ እንግዲህ ባለቤቱ አራት የአጥንት ክፍሎቿ ድቅቅ ብለዋል እያለ ነው ሆስፒታል ውስጥ ትገኛለች። ራሷን አታውቅም ማለት ነው። በጣም ነው ያዘንኩት። ወንድሜ እንኳንም አተረፋችሁ። እንግዲህ ሚስትህንም አላህ ስብሃነወታላ ይድረስላት። በጣም ያሳዝናል። ከድንገተኛ አደጋ እኔንም እናንተን ይሰውረን እላለሁኝ። እስኪ አላህ ያሽርሽ፣ ፈጣሪ ማርሽ በሉለት፣ ሚስቱን ማለት ነው። በጣም ነው የሚያሳዝነው። እንግዲህ አብርሽ የቄራው ከትናንትና ወዳ ላይቭ ላይ አብረን ነበርን። በጣም እንጃ አዝኛለሁኝ። ቲክቶክ ላይ በጣም ያሳዝናል። ወጥቶ ከመቅረት ይጠብቃችሁ። ድንገተኛ ነገር በጣም ከባድ ነው፣ አብሶ በሰው ሀገር። አይዞኝ ወንድሜ፣ አዝኛለሁ።